ያስቡት ማታ ተኝተው ጠዋት ላይ ከእንቅልፍዎ ሲነቁ ከዚህ በፊት በጭራሽ ተምረው የማያውቁትን ቋንቋ ሲናገሩ። ይህ የቲክቶክ ፕራንክ ይመስላል፣ አይደል? ነገር ግን ለአንድ ታዳጊ ልጅ ይህ እውነት ነበር። ሰላም፣ ዶክተር ትንሳኤ ነኝ። ዛሬ እጅግ በጣም ካልተለመዱ ወይም ሬር ከሆኑ የሕክምና ክስተቶች ውስጥ የሆነውን ፎሪን አክሰንት ሲንድሮም ወይም ከዚህ በፊት የማያውቁትን ቋንቋ መናገር እና አንድ ታዳጊ ከእንቅልፉ ሲነቃ አዲስ ቋንቋ እየተናገረ ከእንቅልፉ ሲነቃ ያጋጠመውን አስደንጋጭ ታሪክ እንቃኛለን። ልጁ እንደ ማንኛውም ታዳጊ የ16 ዓመት ልጅ ነበር። በአሜሪካ ተወልዶ ያደገው እንግሊዝኛ ቋንቋ ብቻ እየተናገረ ነው። ወደ ውጭ ሀገር ተጉዞ አያውቅም። የስፓኒሽ ትምህርት ወስዶ አያውቅም እና ምንም ያልተለመደ ነገር አልነበረም። ነገር ግን አንድ ቀን ጠዋት እናቱ ስፓኒሽ በፍጥነት አቀላጥፎ ሲናገር ሰማችሁ። እየቀለደ መስሏት ነበር። ግን እየቀለደ አልነበርም። እንግሊዝኛ መናገር አልቻለም። ስፓኒሽ ብቻ ነበር የሚናገረው። ቤተሰቡም በመደናገጥ በፍጥነት ወደ ሆስፒታል ድንገተኛ ክፍል ወሰዱ። ሐኪሞቹም መጀመሪያ የጠረጠሩት ስትሮክ፣ ሲዠር፣ የስነልቦና ክስተት ወይም የአእምሮ ጉዳት ነበር። ነገር ግን የአእምሮ ምርመራዎቹ ውጤትም ኖርማል ነበር። ይህም እውነታውን የበለጠ እንቆቅልሽ አደረገው። ከበርካታ ምርመራዎች በኋላም የነርቭ ሐኪሞች ፍንጭ አገኙ። ልጁ ከሁለት ቀናት በፊት በስፖርት ጉዳት ምክንያት ቀላል የአእምሮ መናወጥ አጋጥሞት ነበር። ይህም ዶክተሮቹ ፎሪን አክሰንት ሲንድሮም የሚባል ያልተለመደ ሁኔታን እንዲያስቡ አድርጓቸዋል። ይህም ስፒች ዲስኦርደር ወይም የንግግር ችግር ሲሆን፣ አንድ ሰው ድንገት ከዚህ በፊት የማያውቀውን ሌላ ቋንቋ ወይም አክሰንት አንጎሉ ላይ በተከሰተ ለውጥ ምክንያት ሲናገር ነው። ይህ ሁኔታ እጅግ በጣም አልፎ አልፎ የሚከሰት ነው። በዓለም ዙሪያ ላይም ከመቶ ያነሱ ሰዎች ላይ ተከስቷል። ይህ እንዴት ሊከሰት ይችላል? ይህን ለመረዳት አእምሮ ቋንቋዎችን እንዴት እንደሚያከማች ማወቅ ያስፈልጋል። በዙሪያችን ያሉ ቋንቋዎችን ስንሰማ፣ ዘፈኖች፣ የትምህርት ቤት ንግግሮች እና ፊልሞችን፣ ቋንቋውን ባናጠናውም እንኳን አእምሮ ትናንሽ ቁርጥራጮችን ያከማቻል። እነዚህ ቁርጥራጮችም በማስታወሻ ውስጥ ተቆልፈው ይቀራሉ። ታዲያ አንጎል ላይ ጉዳት በሚደርስበት ጊዜ ትንሽም እንኳን ቢሆን በድንገት ይህ ድብቅ መንገድ ይነቃቃል። ታዲያ ልጁ በአንድ ጀንበር ስፓኒሽ ተማረ ማለት አይደለም። አእምሮ ለዓመታት በንዑስ ንቃተ ኅሊናው ውስጥ የወሰዳቸውን ቋንቋዎች ቅንጣቶች ነው የከፈተው። ንግግር በተወሰኑ የአንጎል ክፍሎች ውስጥ ቁጥጥር ይደረግበታል። እነዚህም የብሮካ አካባቢ፣ የኦርኒኬ አካባቢ፣ የሞተር ንግግር ኮርቴክስ፣ ባዛል ጋንግሊያ እና ሴሬበለም ናቸው። ታዲያ በእነዚህ አካባቢዎች ላይ የሚከሰት ትንሽ ጉዳት፣ እብጠት ወይም ምት ድምፅና አክሰንትን ሊቀይር ይችላል። ለዚህ ነው አንዳንድ ሰዎች ከአደጋ በኋላ የብሪቲሽ አክሰንት፣ የፈረንሳይ አክሰንት፣ የቻይና አክሰንት ወይም ሙሉ በሙሉ አዲስ ቋንቋ መናገር የሚጀምሩት። በዚህ ልጅ ላይ የተከሰተው የጭንቅላት ግጭት ከዚህ በፊት የሚናገረውን የእንግሊዝኛ ቋንቋ በመቋረጥ የስፓኒሽ ቋንቋን እንዲናገር አድርጎታል። ታዲያ ሐኪሞች ከዚህ ቀጥለው ምንድን ነው የሚያደርጉት? የኤምአርአይ፣ ሲቲስካን፣ ኢኢጂ፣ ኮግኒቲቭ ቴስት እና የንግግር ትንተና አድርገዋል። ምንም ዋና ጉዳት የለም፣ ምንም እጢ የለም። በዚህም ያረጋገጡት ተግባራዊ የንግግር መልሶ ማደራጀት፣ የአእምሮ ህመም አልነበረም። የማስታወስ ችሎታውና ስብናውም ኖርማል ነበር። ቋንቋ ብቻው ነው የተቀየረው። ለዚህም ሐኪሞች እንደ በፊቱ እንግሊዘኛ እንዲናገር ለማድረግ ስፒች ቴራፒ ወይም የንግግር ሕክምና አድርገውለታል። ነገር ግን አስደናቂ የሆነ ነገር ነበር የተከሰተው። ከሳምንታት በኋላ እንግሊዘኛው ቀስ በቀስ ተመለሰ። ነገር ግን ስፓኒሽ መናገሩ ተጠናክሮ እንደቀጠለ ነው ከዚህ በፊት ከነበረው በተሻለ አሁንም በስፓኒሽ አቀላጥፎ ማሰብና መናገር ይችላል። እነዚህ ታሪኮች ሰዎችን ያስደነግጣሉ፣ ምክንያቱም አእምሮ ምን ያህል ኃይለኛ እንደሆነ እንድንጠይቅ ያደርገናል። እውነቱ ይህ ነው። አእምሮ ሁልጊዜ የሚሰማውን ነገር ይመዘግባል። አእምሮ ከአደጋ በኋላ እንደገና ያንን ማደራጀት ይችላል። አእምሮ ሳያስጠነቅቅ የተደበቁ ችሎታዎችን መክፈት ይችላል። ስለዚህ በሚቀጥለው ጊዜ ሌላ አዲስ ቋንቋ በዙሪያው በሚሰሙ ጊዜ ያስታውሱ፣ አእምሮ በኋላ ሊያስቀምጠው ይችላል። ይህ ታሪክ አንድ ማሳሰቢያ ነው፤ የሰው አእምሮ ምን ማድረግ እንደሚችል ትንሽ ክፍል ብቻ ነው የምናውቀው። ዶክተር ትንሳይኒ ተጨማሪ የሕክምና ታሪኮች፣ ሚስጥሮች እና እውነተኛ የጤና መረጃዎችን ለማግኘት ሰብስክራይብ ማድረጉንና የደወል ምልክቷ መጫኑን አያርሱም። ሰላም ለእናንተ።